አሰላሙ ዓለይኩም ወረህመቱላህ ወበረካቱ ሰላም ሰላም ብያለሁ ዉዳገ ልጆ ዩቲዩብ ተከታታዮቼ የውላችሁ ዛሬ ቅዳሜ ነው እና አስራ አምስተኛ ቀን የዛሬ ነው ነገ ጠዋት ነው በረራ ለዛ የአንዳንድ ከበር ልስጣችሁ ብያለሁ እና ምን አደርጋለሁ መሰላችሁ የግመል ወተት አምጪልኝ ወንድሜ ታሞቤ ነው እናቴ ታማቤ ነው ምናምን ምናምን ያላችሁ ማለት ነው እኔ በረሃ ነው ሙቀት ነው ከዛሁን በረራ የሆነው ጠዋት ሰዓት ነው። እንደ አጋጣሚ ሶስት ሰዓት አካባቢ፣ ሶስት ሰዓት ተኩል ምናምን አካባቢ ነው የሆነው እና ነገ ማለት ነው ፀጉሬን ቅቤ ተቀብቼ ራሴን ቅቤ ተቀብቼ አይኔ ገብቶብኛው ተጣጥቤ ነበረ እና እንትና እና አሁን ተቀብቼ ዛዋላይ ተቀብቼ ዛዋላይ ፀሐይ መታ ሲያደርገ የታጠብኩት ግን አይኔ ስለደረሰ አንገበገበኝ እና ምንድን ነው ምላችሁ አሁን

እና እንደዛ ነው ውዶቼዋ፣ ምላችሁ አሁን ይዘሽልን ያላችሁ ሁላ እኔ በአምስት ሊትር ሂጅ ሂጅ እዛው ለማከፋፈል አስቤ ነበር። ለምን አየሩ ላይ እሺ የሚሉ ከሆነ እና በአምስት ሊትር ደግሞ ሰዎቹ ይበላሻል ያሉ ማለት ነው። ፍሪጅ ገብቶ የወጣው ጥሩ አይደለም ብለውኛል። ለዛ ከቤት 12 ሰዓት ወጣለሁ ጠዋት ከዛ አሳልቤ ወተቴን ሂጄ በዛው ወደ ሰመራ ያለው ወደ ሰመራ ሂጄ በቃ መሄድ ነው ማለት ነው። ለዛ በጠዋት እደርሳለሁ ማለት ነው። አዲስ አበባ ኤርፖርት የሚቀበል ሰው ካላችሁ አመቻችሁ። ኤርፖርት ደግሞ ካልደረሱ ካልደረሱልኝ ቀጥታ ማርፍበት ቦታ ሂጄ ሆዴ ያለው ለምን እንትን ይለኛል ያኔ እዛ ነው ሆኖ። እንደዛ ነው እና እየቆራረጥኩት ነው እንደዛ ነውና፣ የምትፈልጉ ልጆች መሄዱ ጠዋት አካባቢ ነው እንግዲህ። እኔ ይመረዝብሻል ብሎኝ ብዙ ሰው ማለት ነው ሰው አምጪልኝ ብለውኛል ሲሉኝ፣ ፍሪጅ ወጣውን እንደገና ብዙ እንትን ብላችሁ ምናምን ስላሉኝ፣ አሁን ግን ብዙ አሁንም ብዙ ልንቆይ እንችላለን። እዛ ግን ጠዋት ነው ሰዓቱ፣ ጠዋቱ ሰዓቱ ጠዋት ስለሆነ ምንም አይልም ብለውኛል። እና የምትችሉ ልጆች በስርዓት መቀበል የምትችሉ ልጆች ነገሩኝና የሚያስገቡልኝ ከሆነ

ምክንያቱም የእኔ ራሱ ከአንድ ግመል የተሸና ጠጥቼ አላውቅም። እምቢ እያሉ እንራገጣለን ይላሉ። ምን ይላሉ? ዛብጣ የሚያልበው ልጅ አድርጎ የሚያሳዝነኝ፣ ስለዛ እንትን የምንለው የሚያስሸንዱልኝ ታንዲቱም ታንዲቱም ነው፣ ብቻ ከሴት ነው እንጂ። ለዛ እንደዛ ነው የምላችሁ ውዶች። ዋ አሁን የምትፈልጉ ሰዎች ማለት ነው እኔ እጠናለሁ የምትሉ ሰዎች ካናገራችሁኝ ልጆች ማለት ነው እኔ ብሳለሁ ያላችሁት ሽንት ያለችኝ አንድ አንዲት ናት። እሷም ደግሞ ወተቱ ይበላሽባችኋል እዛ ስምንደርስ ብያት ነው በኔ ወንት ነው። እና እንደዛ ነው የምላችሁ። እንግዲህ አሁን ይሄን አይታችሁ የግመል ወተትን ያላችሁ ልጆች የጠየቃችሁ ልጆች ካሁን ቀደም ለምን እንትን በሉ ንገሩ ይበቃ። ለማንኛውም ያው በጧት ስለምገባ ቢንጓልም እስከ አራት ሰዓት ባለው ችግር የለም። አዲስ አበባ ከገባም በኋላ ሙቀት ነው ዙሮ በአንድ ቀን ሊደርስ በአንድ ቀን ሊደርስ ነው እዛው አሳልቤ ፍሪጅ ሳይነካው ማለት ነው እና በአንድ ቀን ይጠጣል። አንድ ሊትር በአንድ ቀን ዴን አድርገው ይጠጡት ወይ ደሞ ፍሪጅ አሳድሮ ይጠጡት። አስር እስከ ስድስት ቀን ምንም እኔ ግን ነው ነው

ሰርቶ ያለሁት ነው ያ ነው ፈልግ የነው ተጅማ ማጥቼ ነው ምናም ብዬ ጽፌ ይላል ዝም ነው ያለ ማለት ያላየሁት ነው ሊሆን ይችላል እንግዲህ ለዛ በቃ ሰው የሚረዳው በሚችለው ነው ራሱ እኔ እኔን ሰው ወርዱ ሰው ይረዳኝ እኔ እንዴት ይቸገረው ሰው ሲጠይቀኝ ያረዳኝ ብዬ ያልከኝን አርቂያለሁ እንግዲህ እና ይሄን ይመስላል አባት ሆይ አባትህን አላሽርብህ እንግዲህ ካልሆነ እናንተ ከመጣችሁ ለመውሰድ ሞከርነው አይደለም በርግጥ እኔ ውጭ ነኝ ብለሃል ያው አንዳንድ ሰው ደግሞ

ነው እንደዛ ነው። ወጆቹ ወይ ያው እንግዲህ አለ ኸይሩ ኢንሻአላ ነው ያው ከጀ ተመርመሬ ነው ምናምን ምናምን ካሉኝ እመለሳለሁ እመለሳለሁ ይሄ ተከራይቼ እቀምጣለሁ። ከዛ በኋላ ዘው መጥቼ ያዘ ዘመድ አግኝቻለሁ፣ ጎረቤት ንሱም ከዚህ በኋላ ማስቸገር አልፈልግም። ከዚህ በኋላ መፍትሄ ያለው ከተባኩ ወጥቼ ጎረቤት አግኝቻለሁ፣ አገንቻለሁ፣ ተቀማል አልገዛም። አንድ ብረት ድስት ውስጥ ያለው እንጀራም ዘው የሚሸጡ የሚጋግሩ አሉ። እንጀራይን እየገዛሁ እኖራለሁ። እና ብቻ ነው። ምክንያቱም አፍያ ከሁሉም በላይ አፍያ ነው። ገንዘቡ መገን አፍያ ገበያው ነው። አፍያ ምንድን ነው የምትይው? አምዋዬ አፍያ ምንድን ነው? ጤና ዘመዱ ወገን ጤና ዘመዱ ስላለች እና ጤና ዘመዱ ማያደርስበት የለውም። ምን ጤና የደግነሽ ተተባልኩ መለሳለሁ ላችሁ አዱ ደግረ ይሄን የምላችሁ እንግዲህ እጄ እንደሞ ያላለን ከተራ ስራ መፍታት ቁጥሩ አይደለም። እና አሰላም አለይኩም በቃ እንግዲህ ውዶች ይሄን ቪዲዮ ዛሬ እንድታዩልኝ ይወርድልኛል። በቃ ተስፋልኛው እና በቃ ፈሪ